ሰላሙ አለይኩም ወረህመቱላሂ ወበረካቱሁ ድና የተከበራችሁ የከድር ሰይድ ፈርንቸር ቤተሰቦች እንዲሁም ተመልካቾቼ እንዴት ናችሁ? ዛሬም አዳዲስ ስራዎችን ይዤላችሁ መጥቻለሁ ማለት ነው። ተመልካቾቼ እዚህ ጋር እንግዲህ አሪፍ ዲዛይን አዲስ ዲዛይን ናት። እን እንደምታዩት ተመልካቾቼ መዋቢያለች ድሬሲንግ ማለት ነው። እዚህ ጋር በምታምር ሁኔታ ተሰርታለች። እዱ ተመልካቾቼ አሳያችኋለሁ፣ በደንብ እየከፋፈትኩኝ መሳቢያዎቹንም ያው አሻሽለን ሰርተናል ብለናል ማለት ነው። አይታችሁ ደግሞ እናንተ ሀሳባችሁን በኮሜንት ያስቀምጡልን ያላችሁ ውድ ተመልካቾቼ፣ እዚህም ጋር እንደዚሁ ሜትር ከ50 አልጋ ማች የሆነ ስራ አለ። እንደዚሁ ደግሞ የሌሎች ሰዎችም ትዕዛዝ አለ ማለት ነው። እዚህ ጋር ሜትር ከሀምሳ አልጋ ነው። ይሄኛው ደግሞ ሁለት ሜትር ከአርባ የሆነ ቁምሳጥን ቁም ሳጥን ነው። ይሄ ጎኑ ሁለት ሜትር ከአርባ ነው። ውድ ተመልካቾቼ ይሄ ሶስቱ እቃ ይሄ ቁምሳጥኑ እዚህ ጋር አልጋ ያችን መዋቢያዋ ደግሞ ሶስቱ የአንድ ሰው ትእዛዝ ነው ማለት ነው። ውድ ተመልካቾች እንግዲህ ማች ነው እንደምታዩት፣ ያው በጣም የሚያምር ስራ ነው ማለት ነው። እንግዲህ ሀሳባችሁን ታስቀምጡልኛላችሁ። እዚህ ጋር ደግሞ ሌላ አንድ አልጋ አለ። ውድ ተመልካቾች ዛሬ አልጋ አልጋ ነው ያደረግ ነው፣ ሶስት አልጋ አለ። እስኪ የተመቻቸው የትኛው ነው የሚለውን በኮሜንት ታስቀምጣላችሁ ማለት ነው። እዚህ ጋር የሚያምር ሜትር ከሃምሳ አልጋ አለ ማለት ነው። በቡኒ ከለር ነው የተቀባው። ውድ ተመልካቾች እንደዚሁ ደግሞ እዚህም ጋር ሌላ ሜትር ከሀምሳ አልጋለ ማለት ነው። ውድ ተመልካቾች እንደምታዩት ጽድት አድርገን ነው የሰራ ነው። እኛ ያው ተጨንቀን ተጠበን በቻል ነው ባለን ዕውቀት ሞክረናል ማለት ነው። እንዴት ነው ወደዳችሁት? እንዴት አያችሁት? የሚለውን ያው ኮሜንት ላይ ታስቀምጡ ልናላችሁ ማለት ነው። ውድ ተመልካቾቼ ያው ወደ ስራው ከመግባቴ ከማብራራቴ በፊት ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ አዲስ ከሆናችሁ ማለት ነው እንዲሁም ሼር ለማድረግ የደረሳችሁ ሼር እያደረጋችሁ ተከታተሉ። ወደ ተመልካቾች ላይክም እንዳይረሳ፣ ወደ ተመልካቾች ላይክ ላይክ አድርጉልኝ። ይህን ቪዲዮ ከተመቻችሁ ከወደዳችሁት ላይክ ማድረጋችሁን አትርሱ። አመሰግናለሁኝ። ወደ ስራው ማለት ነው ከዚህ ልጀምርላችሁ። እንግዲህ እንደምታዩት ይሄ ሜትር ከሃምሳ አልጋ ነው። ጽድት አድርገን ነው በቻል ነው የሰራ ነው። አጥርተናል። እንግዲህ ስህተት እያየን ዝም ያልነው ነገር የለም። እናንተ ታያላችሁ አታዩም ብለን ያዘዛችሁንን ስራ ያው ዝም ብሎ ለበስ ለበስ አድርገን የምንሰራው ነገር የለም በቻልነው አጥርተን ነው ማለት ነው የምንሰራው። ተመልካቾች፣ ሁሉም የኢትዮጵያ ከተሞች ላይ ሰርተን እናደርሳለን። እያደረስንም ነው ማለት ነው። ሁሉም ቦታ ሁሉም የኢትዮጵያ ቦታዎች ላይ ሰርተን እያደረስን ነው። ውጭም ሆናችሁ ሀገርም ውስጥ እዘዙን ማለት ነው። ሁሉም ቦታ ወስደን እናስረክብላችኋለን። ራሳችሁ የምትረከቡን ከሆነ በራሳችሁ እናደርስላቸዋለን ማለት ነው። እዚጋር ሜትር ከሀምሳ አልጋ ነው ብያችኋለሁ። እንግዲህ አዲስ ዲዛይን ናት ቅልጥፍ ያለች ማለት ነው። ቀረብ እያልክ እስኪ የቀለሙን ሁኔታ ምናምን አሳያቸው። ዲዛይኗም እንግዲህ እንደሚታዋት አዲስናት በጣም ታምራለች። ውድ ተመልካቾች እያያችሁት ነው እንግዲህ፣ ዝም ብለን በሩቁ የሆነ ቪዲዮ ራቅ ብለን አልጋ የሚመስል ነገር አሳይተን አይደለም፣ ዝም ብለን ለበስ አድርገን ቪዲዮ የምንሰራው ጥግት አድርገን በደንብ እያሳየን ነው ማለት ነው። ውድ ተመልካቾቼ በቃ አገላብጣችሁ ጥርት አድርጋችሁ እንድታዩ እና ስህተትም ካለ እዚጋ፣ ስህተት አለ ብላችሁ ሀሳብ እንድትሰጡን አድርገን ነው ማለት ነው። ቪዲዮ ግልጽ ሆኖ እንዲታያችሁ አድርገን ቪዲዮ የምንሰራው ማለት ነው። በቻል ነው በስራችን የምናፍርበት ነገር የለም። ያ ማለት ከስተት የጸዳን ማለት አይደለም ውድ ተመልካቾቼ፣ ያው ሐሳባችሁን እንድትሰጡን፣ ጽድት አድርገን ካሜራችንን ጠጋ አድርገን እያሳየናችሁ ነው ማለት ነው። እዚህ ጋር ደግሞ ውድ ተመልካቾቼ ይሄ ኮሜዲ ነው ተንቀሳቃሽ ነው። ውድ ተመልካች ይሄ አልጋ ማለት ነው። በዛኛውም ያለው ተንቀሳቃሽ ነው። የቻርጀር ቦታ አለ። እዚህ ጋር ማብሪያ ማጥፊያ ያለው የቻርጀር ቦታ አለው። ውድ ተመልካቾች በዚህ በኩል በር ነው የተጠቀም ነው እንደዚህ እና አልጋው እንደምታዩት ውድ ተመልካቾች ጥርት ተደርጎ የተሰራ ነው። ጥቁር ቀለም ትንሽ ከበድ ይላል፣ ብቻን አጥርተን ለመስራት ሞክረናል ማለት ነው። ውድ ተመልካቾች እንደዚህ ቡኒ ከለሮች ምናምን ወደ ጥቁር ሄዱ ትንሽ ያስቸግራሉ ማለት ነው። ጥራት ላይ በጣም መጨነቅና በጥራት መሰራት አለብን ማለት ነው ከሌላው በተሻለ ሁኔታ እዚህ ጋር እንደምታዩት ውድ ተመልካቾቼ መሳቢያ ነው ያደረግነው። ምሽራቅ በልና አሳያቸው። ይሄ መሳቢያ ነው የተደረገው፣ በዛኛው በር ነው ውድ ተመልካቾቼ። በዚህ ደግሞ ሁለት መሳቢያ አድርገናል። ይሄም እንደምታዩት ማብሪያ ማጥፊያ የራሱ አለው ማለት ነው ውድ ተመልካቾቼ። ቻርጀርን ቦታ አለ። እንደገና ደግሞ ስትፈልጉ ተንቀሳቃሽ ነው ይሄ፣ መንቀሳቀስ ይችላል ውድ ተመልካቾቼ። ሁለቱንም ኮመዲ ነው ማንቀሳቀስ ትችላላችሁ። እንደገና ያለ ኮመዲ ነው ማዘዝ ትችላላችሁ። ይሄ ይቅር አልጋውን ብቻ ነው የምፈልገው ማለት ትችላላችሁ እንደ ፍላጎታችሁ እንሰራላችኋለን፣ ማለት ነው ውድ ተመልካቾች እንግዲህ ማች የሆነው ደግሞ ሶስቱ ስራ የአንድ ሰው ነው ብያችኋለሁ። በጣም የሚያምር ነው። እኔ ከለሩን ምርጫዋ ተመችቶኛል። ውድ ተመልካቾቼ ያው አንድ ወንድማችን ያዘዘን ያው ከለሩን ደግሞ ባለቤት ባለቤቱ ናት ማለት ነው የመረጠችው፣ እና ምርጫቸው በጣም ተመችቶኛል እንደምታዩት እዚህ ጋር የኮንፎርት ማስቀመጫ አለ። ተመልካቾቼ ይሄ ከላይ የኮንፎርት ማስቀመጫ ነው ማለት ነው። ተመልካቾቼ ቁመቱ ይሄ ሁለት ሜትር ከሀምሳ ነው ቁመቱ ማለት ነው ወደ ላይ ሁለት ሜትር ከሀምሳ ነው። ይሄ ደግሞ ተንሸራታች ነው ተመልካቾች የተሰራው በተንሸራታች ነው ማለት ነው። እንደምታዩት እዚህ ጋር ያው የልብስ መስቀያዎች አሉ። እንደዚህ ጠጋ አድርጋችሁ ልብሳቸውን እዚህ ጋር እንትናለ ማለት ነው። የልብስ መስቀል አለ። እነዚህ እነዚህ የተጣጠፉ ልብሶችን እንድታስቀምጡ ተብሎ የተሰራ ነው ማለት ነው። ውድ ተመልካቾች የደንበኛችንን ትዕዛዝ እንዴት አያችሁት? ሀሳባችሁን እስኪ በኮሜንት አስቀምጦልኝ ማለት ነው። ውድ ተመልካቾች የእናንተ ሀሳብ ይጠቅመናል። ቁምሳጥኑ ይህን ይመስላል። እዚህ ጋር መሳቢያ አለ። ቁልፍም አድርገን ለታል። ከላይ በዚህ ጋር ደግሞ ያው ቀለል ያለች መስታወት አለች ማለት ነው። ውድ ተመልካቾች፣ እነዚህ ክፍልፋዮች የተለያዩ መጽሐፍ የሚሆን አንዳንድ የሚያማምሩ እቃዎችን መደርደር ትችላላችሁ። በዚህ ጋር አለ እንደዚህ። እዚህም እንደምታዩት እንግዲህ ጽድት አድርገን ሰርተናል ማለት ነው። እስኪ ሀሳባችሁን አሁንም እንዳትረሱ። ዝም እንደማትሉም ደግሞ ተስፋ አደርጋለሁ። ኮሜንት ታደርጋላችሁ ብዬ ጠብቃለሁ ማለት ነው። ውድ ተመልካቾች እዚህ ጋር ደግሞ ሜትር ከሃምሳ አልጋ አለ። ይሄም እንደ ሌሎቹ ተንቀሳቃሽ ነው። ውድ ተመልካቾች ኮመዲኖ ነው ማለት ነው። ተንቀሳቃሽ ነው። እዚህ ጋር ማብሪያ ማጥፊያ አለ። ውድ ተመልካቾች የቻርጀርን ቦታ አለ ማለት ነው። እዚህ ጋር መሳቢያ አለው። ይሄ መሳቢያ ደግሞ ያው ሃይድሮሊክ ነው የተጠቀምነው። በራሱ የሚስብ ነው ማለት ነው። ጠንከር ያለ መሳቢያ ነው ይሄ። እንደዚህ ስታደረጉት በራሱ ይዘጋል። ወደ ተመልካቾች፣ ይሄኛው ኖርማሉ ስላይደር ኖርማሉ ስላይደር። ይሄ ተንሸራታችሁ ማለት ነው። እንደዚህ ገፍታችሁት፣ ወደዚህ ገፍታችሁት በራሳችሁ እና እኛንን ምንዘጋው ማለት ነው። ይሄኛው ግን እንደዚህ ገፋ ስታደረጉት በራሱ ወጥቶ ይዘጋል ማለት ነው። ይሄ ሃይድሮሊክ ስላይደር ነው የተጠቀምነው ማለት ነው። ተመልካቾቼ ይህንን ስራ እንዴት አያችሁት እንግዲህ እስኪ ሀሳብ አስተያየታችሁ ለዚህም አልጋ ኮሜንት አድርጉልን ማለት ነው። ውድ ተመልካቾች ይህም ተንቀሳቃሽ ነው። ለዚህ ይሄ ተንቀሳቃሽ ነው። ማንሳት ትችላላችሁ፣ ኮመዲኖን ማንሳት ትችላላችሁ ስትፈልጉ ማለት ነው። ተመልካች እዚህ ጋር ነው የቻርጀር ቦታ አለ ጋር። ይህም መሳቢያ እንግዲህ ለዚህ ስታደርጉት በራሱ የሚዘጋ ነው። ውድ ተመልካቾች አልጋው ይሄን ይመስላል ማለት ነው። ውድ ተመልካቾች ላይክ ያላደረጋችሁ ላይክ አድርጉ። ውድ ተመልካቾች እስኪያር ደግሞ እንግዲህ በጣም የምታምር መዋቢያለች ማለት ነው። እንግዲህ እንዴት አያችኋት? ይሄ ያው በኔ ቤት አዲስ ነው እንግዲህ አዲስ ዲዛይን ነው ማለት ነው። ጽድት ያለ ነው። ብዙ ነገሮችን ማስቀመጥ የምትችሉበት እንትን ነው ማለት ነው። እንግዲህ ተመልካቾች ትንሽ መሳቢያው ስትስቡት ጠንከር ይላል ማለት ነው። በጣም ጠንካራ ስላይደር ነው ይሄ። ብዙ ጊዜ በጥንካሬው የሚቆይ ነው። እንደዚህ ስታደርጉት በራሱ የሚዘጋ ነው ደግሞ ውድ ተመልካቾች ይሄው፣ እንደዚህ ገፋ ስታደርጉት በራሱ ይዘጋላችኋል። ይህን ይመስላል። ብዙ መሳቢያዎች ናቸው ያሉት። ብዙ እቃ ማስቀመጥ ትችላላችሁ። ውድ ተመልካቾች ይሄው ይህን ይመስላል። እዚች ጋር ወንበር አለች ማለት ነው። ወጣት አደረጉና ስለዚህ እች ብላችሁ ያው ፋ ማለት ነው ማለት ነው። ውድ ተመልካቾች እዚህ ጋር ያው ማብሪያ ማጥፊያ አለ። ውድ ተመልካቾች እዚህ ጋር ማብሪያ ማጥፊያ አለው፣ የቻርጀርም ቦታ አለ እዚቹ ጋር። ቀለል ያለች እንግዲህ አንዳንድ ነገር እዚህ ውስጥ ትጠቀሙ፣ ቻርጅ ማድረግ ትችላላችሁ። ማብሪያ ማጥፊያም አለ ማለት ነው። ውድ ተመልካቾች እችን ላስገባት ነው። እዚህ ጋር እንደዚህ ጫን ስትሉት ይከፍታል። ይሄ ውስጡ ይሄን ይመስላል ማለት ነው ውድ ተመልካቾች፣ ብዙ ክፍል ፈአለ እንግዲህ። ይሄንን እንደዚህ ጫን ስትሉት ይዘጋል። ውድ ተመልካቾች እንደዚህ ጫን ስትሉት ይዘጋል። እንደገና ደግሞ እንደዚሁ ፕረስ ጫን ስትሉት ይከፍታል ማለት ነው። ይሄ ደግሞ ማጠፊያው ሃይድሮሊክ ስለሆነ ቀስ እያለ ነው የሚዘገው። እንደዚህ መለስ ስታረጉት ኳ ብሎ እንትን አይልባችሁም ማለት ነው። ውድ ተመልካቾቼ ዋጋውን ልንገራችሁ እንግዲህ። ስለ ስራው አሳይቻችኋለሁ ማለት ነው። ወደ ዋጋው ልሂድላችሁ። ያው ሁል ጊዜ ዋጋ ዋጋ ትላላችሁ። ውድ ተመልካቾቼ እንግዲህ ቲክቶክም ላይ ይሁን ዩቲዩብ ላይ ሰምታችሁ ሊሆን ይችላል። የዋጋ ጭማሪ የዕቃ ጭማሪ አለ። እኛ ደግሞ ተመጣጣኝ አድርገን እንነግራችኋለን ማለት ነው ዋጋውን ተወደደም ካላችሁ ሀሳብ አስተያየታችሁን አስቀምጡልን፣ በምታዙ ሰዓት አስተያየት እናደርግላችኋለን ማለት ነው። እዚህ ጋር እንግዲህ ይቺ መዋቢያ ማለት ነው ወደ ጎን ወደዚህ ሜትር ከስልሳናት ማለት ነው። ከዳር እስከ ዳር ሜትር ከስልሳናት፣ ውድ ተመልካቾቼ በዚህ አሰራር እንግዲህ ጽድት አድርገን ነው የሰራ ነው። ውድ ተመልካቾቼ ያው ስላይደሩ ነግሬያችኋለሁ። ይሄንን መሳቢያውን ነግሬያችኋለሁ። ስላይደር አሁን ይሄንን ተንሸራታችሁን ስንጠቅም ርካሽ አለ። አሁን ይሄ የተገዛው ስንት ነው? አምስት መቶ ብር ነው የተገዛው። ስላይደሩ ይሄ ተንሸራታቹ ብቻ አምስት መቶ ብር ነው። ያኛው ደግሞ ይሄ ኖርማል ገፋ ስታረጉት እንደዚህ በራሱ የማይዘገው ስንት ነው የሚሸጠው? ሁለት መቶ ብር አካባቢ ነው ማለት ነው። እንግዲህ ያው እንደዚህ ግልጽ አድርጌ የምነግራችሁ ያው፣ እንደዚህ እንደዚህ ለምን ተወደደ ምናምን፣ ስለ እቃ ሳታቁ ብቻ ያው ስለ ውድነቱ ነው ማለት ነው የምትጨነቁት። እኛ ደግሞ ገዝተን ነው ማቴሪያል ገዝተን ነው እዚህ ምን ሰራው ማለት ነው። አፍሪካ የለንም። ወደ ተመልካቾች ዞሮ ለማንኛውም የዚህ መዋቢያ ዋጋ አሁን ላይ የዚህ መዋቢያ ዋጋ ሰላሳ ሺህ ብር ነው ማለት ነው። የዚህ መዋቢያ ዋጋ ሰላሳ ሺህ ብር ነው በዚህ አሰራር፣ ውድ ተመልካቾቼ፣ እዚህ እዚ ጋር ደግሞ ይሄ ሜትር ከሀምሳ አልጋ አሁን ላይ ሰላሳ ስምንት ሺህ ብር ነው። ያው አጠቃላይ እንግዲህ ሁሉም ነገር እንደምታዩት መብራትም አለ፣ በዚህ ቻርጀር ቦታዎች አሉ። ይሄ ደግሞ ጠንካራ አድርገን ነው በወፍራሙ ነው የሰራነው ማለት ነው። ውድ ተመልካቾቼ፣ ይሄ በወፍራሙ ነው የተሰራው፣ በዚህ በቀጭን አይደለም ማለት ነው። የዚህ አልጋ ዋጋ 38000 ብር ነው ማለት ነው። እዚህ ጋር ይሄ ቁም ሳጥን አሁን ላይ በዚህ አሰራር ማለት ነው ውድ ተመልካቾቼ፣ በዚህ በተንሸራታቹ ሲሆን ትንሽ ዋጋ ጨመር ያደርጋል ማለት ነው። በዚህ በተንሸራታቹ ሲሆን ዋጋ ጨመር ያደርጋል። የዚህ ዋጋ ሀምሳ ሺህ ብር ነው። ተመልካቾች፣ ሁለት ሜትር ከአርባ ነው ጎኑ፣ ቁመቱ ደግሞ ሁለት ሜትር ከሀምሳ ነው። የዚህ ዋጋ ሀምሳ ሺህ ብር ነው ማለት ነው። እዚህ ጋር ይሄ ሜትር ከሀምሳ አልጋ ዋጋው አርባ ሺህ ብር ነው። ውድ ተመልካቾቼ ይሄ ትንሽ በብዙ ተደራርቦ ነው የሚመጣው የሆነ ስስ ነገር አይደለም ማለት ነው። በጣም ወፍራም ነው ውድ ተመልካቾቼ ጠንካራ አድርገን ነው የሰራ ነው። እንግዲህ እንደምታዩት ከለር ውድ ተመልካቾቼ በምርጫችሁ ነው። ይሄ በደንበኛችን ትዕዛዝ መሰረት ነው ማለት ነው የተሰራው። ከለሩም ዲዛይኑ ማለት ነው ዲዛይኑን ወዳችሁት ከለሩ ነጭ ቢሆን ኖሮ የምትሉ ሰዎች ካላችሁ ስታዙ በነጭ ማድረግ ትችላላችሁ ሁሉንም ይሄ ቋሚ ስራ ሳይሆን ማለት ቋሚ ከለር ዲዛይንም አይደለም። በምርጫችሁ በምትመርጡ ሰዓት ዲዛይኑን ወዳችሁ ከለሩ ካልተመቻችሁ መቀየር ይቻላል ማለት ነው ውድ ተመልካቾቼ፣ የዚህ ዋጋ አርባ ሺህ ብር ነው በዚህ አሰራር ማለት ነው። እንግዲህ ይሄም መብራት አለው፣ የቻርጀሮችን ቦታ አላቸው። እንግዲህ እንደምታዩት ጽድት አድርገን ሰርተናል። የዚህ ዋጋ አርባ ሺህ ብር ነው ማለት ነው። የመጨረሻ ስራችን ይች ናት። የሁሉንም ዋጋ ነግሬያችኋለሁ። ሀሳብ አስተያየታችሁን በኮሜንት አስቀምጡ። እንዲሁም ላይክ ማድረጋችሁን አትርሱ። ውድ ተመልካቾቼ የዚህ ዋጋ 32 ሺህ ብር ነው በሜትር ከ50። በዚህ አሰራር 32 ሺህ ብር ነው ማለት ነው። ውድ ተመልካቾቼ እንዴታያችሁ ስራውን ዋጋውስ እንዴት ነው? ሁሉንም እንግዲህ ነግሬያችኋለሁ በቻልኩት። የቀረ ነገር ካለ ሐሳባችሁን በኮሜንት አሳውቁኝ እመልሳለሁ ማለት ነው። አመሰግናለሁ። በቀጣይ የተሻለ ነገር ይዤ እመጣለሁ። እስከዚያው ሰላም ዓለይኩም ወራህመቱላሂ ወበረካቱ።